ወዳጅ ሆይ አትውደቅ፣ ተወደግ። እንኳን ጊዜ አይደለም፣ ድንጋይም ይጠልሃል። ወዳጅ ሆይ ወዳጅ ግን ማነው ብለህ አንተ ራስህ ጠይቀው። ቤተሰብዬ ከወንግራ በሉት፣ ሁለት መቶ ሺህ ገብቷል። ሙቤ እንኳን ደስ አለህ ማይ ብራዘር። ታዲያ ከመልካሞቹ ከደጋጎቹ ጎን ያለው ማርኬ ማርኬት ዩብ ከጉታ ጅራ እምባይን መቆጣጠር ነው ያቃተኝ። ኢንስተግራም ላይ እንኳን ደስ አለ ብራዘር ብሎታል ማለት ነው። አንድ ሰው ሌላ ያለ የለም በቃ። ከዛ ሁላ አይቶ በር ካረጭራጩ ካስመሳዩ ማርኬ ብቻ ነው ያለው። ማርኬ ዘር ይባረክ፣ ያሰብከው ሁሉ ይምላለህ። እኔ እንጃ። ሙቤ በጣም ምርጥ ወንድማችን፣ በጣም ሳቂታ ነበረ። ዛሬ ላይ ግን በአንዳንድ ነገሮች ሶሻል ሚዲያ አስጠልቶት ቀረት ቀረት ቢል ሰውም ከዳ ከዳ አደረገው። ፊት ግን ሙቤ ሙቤ እያላቸው ራሱን እያበሳችሁት ስሙት ነበረ። ዛሬ ግን አይዘህ ወንድሜ፣ መውደቅ እንዳለ መነሳት አለ። ትነሳለህ። በጣም ብዙ ጀግና እህቶች አሉ እና ሁለት መቶ ኬ ስለገባ በጣም ደስ ብሎናል። ከፍ ከፍ በልልን ከዚህም በላይ ወደ አምስት መቶ ሺ ገብተህ የምናይክ ያድርገን የኛ መልካም ወንድም። ሌሎቻችሁ ግን በጣም ትገርማላችሁ። ሌላው መቶ ሺ ሁለት መቶ ሺ ሲገባ እንኳን ደስ ያለ ኮንግራ እያላችሁ ትፖስት አላችሁ። ማንም የፖስት የለም፣ ማርኬ ብቻ ኢንስተግራም ፔጁ ላይ እንኳን ደስ ያለ ብሎታል። ማርኬ ሳላደንቀህ አላልፍም። መልካምነት ክን ሰው በጠፋ ጊዜ ሰው ሆኖ መገኘት ምን አይነት መታደል ነው። ነጽጌ ምናለ ዜድዬ ሙቤ ሁለት መቶ ኬ ገባ። እንዴት ደስ እንዳል እንዳለኝ አጠይቅኝ አጭር ቪዲዮ ስሪለት የኔ መልካም ነጽዬ፣ እንዲህ ታዛዥሽ ነኝ አንቺ ብለሽኝ አንቺ መልካም ዋህቴ ብለሽኝ እንዴ ጎንበስ ቀና ብዬ ነው የምታዘዘው፣ ላንቺማ የእኔ ውድት እኔም ደስ ብሎኛል። እንኳንም ደስ አላችሁ ሁላችሁም። ሙቤ ከመቸልታኔ ቤ መጥተው ነበር፣ ግን ሲናገር ስለ አብርሽም ስለ ሩታም ሲናገር በመልካም ጎን ነው ሲናገር የነበረ። የእኛ ክፏ የወጣ ወንድማችን ሩታ ታዲያ ካባ ለብሳለች። ሁላችሁ እንግዲህ ጌም በማሸነፏ ካባ ለብሳለች ማለት ነው። እንግዲህ ሄርሜላ መታለች፣ ሄርሜላ አብዳለች። እንግዲህ አብጃለሁ፣ አንተ ማጣት እንዴት እንደብድ ይሰማኛል ብላለች አብርሃም፣ አንተን ካጣሁኝ ያላንተ ህይወት የለኝም፣ ያላንተ ህይወት መኖር አልችልም። እንዴ ሄርሜላ አንበሳውን ልትበይ፣ ልትካፈይ ተነእትውብሻል በይ ጥግሽ የኔ ያዥ። ከአሁን በኋላ አንበሳውን የገባውን የሚበሉት ሩታና አብርሃም ብቻና ብቻ ናቸው። አትገርማችሁም? ደግሞ በዚህ መጣች፣ አብዳለሁኝ፣ አንተን ታጣሁኝ፣ ልክ እንደ ብደት ነው ሚት ለምን አብደሽ እንደዚሁ ይኸው አብደሽ አልመቼም የዝባለኪስ ፌስታል ምናምን ይዛ እንግዲህ ቆራሌው እያለች ነው ነገሩን ከቆራሌው ይሻላል ከንቻ አለባበሱን ያ ምራላች ግን ራቆትሽን ነው እንደዚህ ሆንሽ፣ በጣም ይገርማል። ቤተሰብ አያችሁልኝ ሄርሜላ አብዳለች ማለት ነው። አማኑኤል ሰብሰብ ብላሹ ቶብሮቹ አማኑኤል አስገቧት። ይሄ የሰው ሰው ባለ ዓይኗ ወደዚህ ወደዛ የሚቀበዣዥረው እንደ ፈጣሪ እንዲያነሳላት አማኑኤል ጸበል ውሰዷት፣ ወይ ደግሞ ስውሯ ማርያም ምናምን እያሉ ቶቻችን ሲወር ሰባሉ ስውሯ ማርያም ውሰዷት እዛ ጸበል ምናምን አለ ብለዋል። አንድ ሰርክ የምትባል እህት የቲክቶክ እሷም ድናለች በሶሻል ሚዲያ ነበር ቃት ቲክቶክ ደግሞ ፌመስ ሆና፣ እንግዲህ ታማ እዛ ሄዳለች። እና እዛው ሰዷት እስኪ። ይቺ ጤነኛ ትመስለኝም። ጤነኛ እና አብርሃም ታዲያ መልስ ስጥ። እንዲ አልፋ አታለቻቸው ትናንትና፣ አብረው ቢያመሹ ለምን አመሹ ብላ፣ ይሄው አንተን ማጣቴ እንደ እንደብድ ነው የሚሰማኝ እያለች ነው። ወይ ጉድ! እና ቤተሰብዬ፣ አብርሃም ሩቲ እኔ አብርሃም ማለት ነው፣ ቡታጅራ ነው ያለው ሙቤን ሁለት መቶ ኬ ሰርፕራይዝ እንደምታረገው ባለሙሉ ተስፋ ነኝ። መቼም ይሄን ካላረክ ግን ያለቀ። ምክንያቱም ለፉአድ አክብረህለታል። ለሙቤስ ለሙቤም እንደምታከብሩለት ባለሙሉ ተስፋ ነኝና ሙቤ ከዚህም በላይ ከፍ ከፍ በል። እባካሽቶቼ ላይክ ሸራ አድርጉት። እስኪ እኛ ለሙቤ ቀጠሮ እናያዝለትና እስኪ ጌም ይጫወትና አንበሳ እናንበሽብሽው። እውነት ለእንደዚህ አይነት ወንድሞቻችን እስኪ እናንበሽብሻቸው። እስኪ እውነት መልካምነት ለራስ ነው። እውነት አንዳንድ ሰው አፋውቶ አይናገርም፣ ሲቸግረው ሲከፋው እና ሙቤ ዩቲዩብን እስኪያ አለን እንበለው። ቲክቶክ ላይ ያላችሁ የማዳም ቅመሞች እውነት መልካም እህቶች ናቸው አውቃለሁ። እስኪ አታሳፍሩንም ይቅርታ ተቋረጠ። ሙቤን እስኪ እኛም ጌም እንዲጫወት እናደርገው። ሁላችሁም ሰብሰብ ብላችሁ ማለት ነው። እስኪ እናስደስተው። እስኪ በሁለት መቶ ኬ እናስደስተው፣ እንደዚህ አብርሽና ሮታን እንዳስደሰታችሁ። እውነት ከሌሌ ቢለዩት ምንድን ነው አመት የማይቆዩ የሚባል ነገር አለና፣ ዋካችሁ ፍሊ ስላለሁ ላይክ፣ ሸር ሙቤን እየገባችሁ አድርጉ፣ ሰብስክራይብ። ባይ ባይ።